ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮች የምሽት እንግዳ የሚለውን ረጅም የልብ ወለድ መጽሐፍ ታሪክ የመጀመሪያ እትም በ1995 ዓ.ም ም ሁለተኛው እትም ነሐሴ 26 ዓም የታተመ ሲሆን የታሪኩ አጓጊነትና ሲኒማዊ አገላለጽ እንዲሁም ከድርጊት ወደ ድርጊት በፍጥነት መሻገሩ ተነባቢነቱን ያጎሏል፣ ቀጣዩን በጉጉት እንድንከታተል ያስገድደናል። ደራሲው በመረጠው የተዋጣለት የሴራ ሰንሰለት አማካኝነት የሚነግረን ከመቶ ዓመታት በላይ ያስቆጠረን ታሪክ ነው። የኢትዮ ጅቡቲን የምድር ባቡር መስመር መዘርጋት ተከትሎ የሚነሳውን ታሪክ ደራሲው በቀጥታ በመናገር ፋንታ ከዋና ገጸ ባህሪው ማንነትና በዙሪያው ካሉት ሌሎች ሰዎች አንጻር እንድናየውን በማድረጉ ደረቅ ታሪክ እንዳናነብ አድርጎናል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የምሽት እንግዳ ደራሲ አስራት ከበደ ተራኪ በእምነት አማረ። ዘሪሁን ሶፋ ወንበር ላይ ተቀምጦ ከሶፋው ጠረጴዛ የአልበ ማስቀመጫ ላይ ያገኘውን የሀገር ውስጥ መጽሔት ያገለብጣል። የቤት ሰራተኛዋ ቁርስ ላቅርብሉ ጋሴ፣ የሥራ ሰዓቱ እንዳይረፍድ አለችው። ዘሪሁን እንደ መባነን ቀና ብሎ አያት። ቆይ ልጠብቃት ከነቀች እየጠበቋት መሆኔ ንገሪያት አላት። ከዚያም ስልኩን አስጠግቶ ወደ ቢሮ ደወለና ለፀሐፊው እንደሚቆይ ነግሯት ወደ ምንታ ቤት ሄደ። ጸደይ ካልጋ አልወጣችም እንጂ ከእንቅልፏ ነቅታለች። ጠጋ ብሎ ፊቷ ላይ ያበጠ ወይም የበለዘ ምልክት እንዳለ ተመለከተ። አይኖቿን ለማየት ግን አልለፈረም። ባለፈው ምሽት ድርጊቱ ከመጸጸቱም በላይ አፍሯል። ዝም ብሎ ወደ ስራው መሄድ እንደሌለበትም ተገንዝቧል። ስለዚህ እንደ ወትሮው በጠዋት ተነስቶ ወደ ስራው ለመሄድ ከተዘጋጀች በኋላ ጸደይ እስክትነሳ ጠበቀ። በቆመበት ሲያመነታ ከቆየ በኋላ ጸዲ አላት፣ ሲፈራ ሲቸር ወደ አልጋው እየተጠጋ። ጸደይ ፊቷን አዞረች። አልጋው ጠርዝ ላይ ተቀምጦ ጀርባዋን እየዳበሰ አጥፍቻ ያለው ጸዲ፣ ይቅርታ አድርጊልኝ በማለት እንደገና ተማጸናት። ወደ ስራ አትሄድም? ረፍዶብሃል እኮ አለች። ጀርባዋ እንደሰጠችው አልሄድም ሲላት፣ ዝም አለችው። ተነሽ ጸዲ እየጠበቅኩሽ እኮ ነው ሲላት፣ ለምን ብላ ጠይቀችው። አብረን የምንሄድበት ቦታ አለ እኔትም አልሂድም ብላ ባጭሩ መለሰችለት። ጸዲ ለመንኩሽ እኮ ጥፋተኛ ነኝ፣ ይቅርታ አድርግልኝ አልኩሽ አላትና ትከሻዋን ይዞ ወደሱ እንድትዞር ጎተታት። ተወኝ፣ ልተኛበት ብያለሁ፣ አሞኛል፣ ልቀቀኝ አለችው። ጸደይ ካመመሽ ሐኪም ቤት ወስድሻለሁ። ጸደይ የምንሄድበት ተነሽ ቦታ አለ፣ ብለዚያ እኔ ልብሴን አውልቄ ከጎንሽ ተኝቼ እውላለሁ እያለ ታግሎ ወደ እሷ አዙራት፣ ፊቷን ሲመለከት ጭንቀቱ ለቆት እፎይታ ተሰማው። ደህና ነች፣ እንደፈረው ያበጠ ወይም የበለዘ ነገር የለም። ጸደይ የሚጠይቃትን ለማድረግ ካልተስማማች በቀላሉ እንደማይለቃትና ወደ ስራም እንደማይሄድ ተረድታለች። ሐሳቧ ወደ ስራው ሲሄድ ጠብቃ ማክዳ ጋር ለመሄድ ነበር። ሞዛዛ እሺ ልቀቅኝ ልነሳበት አለችው። ጎሽ የኔ መቤት ቤተንሽን ተጣጥበሽ ልብስሽን ለባብሺ እጠብቅሻለሁ ብሏት በድል አድራጊነት ስሜት እየፈግገ ወደ ሳሎን ወጣ። ተጣጥባና ተዘገጃጅታ እስክትወጣ በትዕግሥት ጠበቃት። ደጅጠና ቁርሳቸውን አብረው በልተው አረፋፍደው ሊወስዳት ካሰበበት ቦታ ይዟት ሄደ ፒያሳ ላለፉ ምሽት ጥፋቱ ካሳ ለአንገቷ የወርቅ ሀብል፣ ለእጇ የወርቅ አምባርና ለጣቷ ቀለበት ብዙ ሽብሮች አውጥቶ ገጸ በረከት አቀረበላት። ምሳቸውን ሆቴል በልተው መልሶ ቤት ካደረሳት በኋላ ወደ ስራው ሄደ። ጸደም በካሳ መልክ የተበረከተላትን ስጦታ የጋብቻ ጥያቄውን በእሽታ ከመለሰችለት ወዲህ በየጊዜው በተደጋጋሚ ከሚያዝምብላት የወርቅና የከበሩ ድንጋዮች ጌጣጌጦቿ ጋር አብራ ካስቀመጠች በኋላ ስልኩን አነሳች። ማክዳ መስኮቷ አጠገብ ቆማ መጋረጃውን በጠርዙ በኩል በጥንቃቄ በቀጭኑ ገልጣ አካባቢውን ቁልቁል ትመለከታለች። ትኩረቷ በተለይ ከፊላሚንጎ ሬስቶራንት ፊት ለፊት ተደርድረው የቆሙት መኪናዎች ላይ ነው። ሌሊቱን የነቢዩ ደህንነትን ያስጨነቃት ስታስቡን ያደረችው እርግጠኛ የሆነችበትን ነገር ለማናማክራ ለየትኛው ክፍል አመልክታ ማስቆም እንደምትችል ግራ ግብት ብሏታል። ነቢዩን አግኝታ ለማነጋገር አስባ ነበር። ነገር ግን እሱ ሲመቸው እንደሚያገኛት ነግሯታል። ለራሷ ደነ ሲል ተጨንቋ ያደረገው መሆኑ ቢገባትም የሚከታተሏትን ሰዎች ስታስብ ነብዩ በእሷ ምክንያት በቀላሉ ችግር ላይ እንደወርቅ ሰግታ፣ ቢሮዋ እንደገባች ግባጭ ስልክ ደውላለት ነበር። አላገኘችውም። ዳዊት ጠዋት እንደወጣ ነው፣ አታስቢ በማለት ሲያጽናናት ለነብዩ ልትነግረው ያሰበችው ሁሉ ለዳዊት ልትነግረው ከእጅላት ነበር። ሆኖም ስልኩን ስላላመነችው በጣም እንዲጠነቀቅ ነገረው። ዳዊት ከቻልክ አብረው ብትሆን ጥሮ ነው አለችው። ጠዋት ከቤቷ ከወጣች ጀምሮ መስሪያ ቤቷ እስክትደርስ አይኖቿ ከኋላዋ የሚደረገውን እንቅስቃሴ ከመቆጣጠር አልቦዘኑም። ባለፈው ቀን ሲከታተላት የነበረው መኪና ግን ማየት አልቻለችም። በቢሯ ውስጥ ከመስኮቷ አጠገብ ተለጥፋ መጋረጃውን በቀጭኑ እየገለጠች ደጋግማ አካባቢውን ስትመለከት ቆይታለች። እንደሚከታተላት የገመተችው መኪና ጭራሽ የለም። ለምሷ ወደ ቤቷ ስትሄድና ስትመለስም ሆን ብላ በተለያየ መንገድ እየታጠፈች ተጓዘች። ቀደም ሲል ሲከታተላት የነበረው ሃይሉክስ ቶዮታ ዳብል ጋቢና መኪና የለም። የሚከታተላት ሌላ መኪና ላለመኖሩም እርግጠኛ ሆናለች። ከሰዓት በኋላ ቢሮዋ ውስጥ እጆቿን በኪሶቿ ግታ ወለሉን እየተመለከተች ስትንጎዳደር ቆይታ መላ ብታጣ ወደ መስኮቱ ተጠግታ ወጩ ስታይ ስልኩ ሲጮህ ተስፈንጥራ ያነሳችው። ሄሎ ሄሎ፣ በጉጉት ምላሽ ጠበቀች። ሄሎ ማክዳ ደናነሽ፣ ጸደይ ነኝ አለቻት። ሃይ ጸዲ፣ ዛሬ እንዴት አስታወሽኝ ባክሽ? እያለች ወንበሯን ሰባ ተቀመጠች። ሁሌ ያስብሻለሁ ማክዳ፣ ቢሮ እንዳለች ለማረጋገጥ ነው የደወልኩት። ምን ነው በደና? ስትል ጠይቀቻት። ላነጋግርሽ እፈልጋለሁ ማክዳ ለመጣ ፈልጌ ነው ጭንቀት ያዘለው አነጋገሯ ማክዳን አሳሰባት መምጣት ትችላለች ጸዲ አለቻት ማክዳ ከግማሽ ሰዓት በላይ አባቷ ቢሮ ውስጥ ቆይታ የተለያዩ ጥራዞችና ፋይሎችን ተሸክማ ስትመለስ ጸደይን ቢሮዋ ገብታ ስትጠብቃ ታገኘቻት። ጸዲ እንዲፈጥነሽ የምትመጪ አልመሰለኝም ነበር በማለት የታቀፈቻቸውን ጥራዞች ጠረጴዛዋ ላይ አሳርፋ ልትስማት ቀረበች ልመጣ ከተዘጋጀ በኋላ ነው መኖሮችን ለማረጋገጥ ስልክ የደወልኩት፣ በማለት ተሳስመው እንዳበቁ ወንበር አመልክታት እሷም ተቀመጠች። ዘሪሁንስ ደህና ነው ብላ ማክዳ ጠይቀቻት። ደህና ነው አለችና በረጅሙ ትንፍሳ ቀረቀረች። ጤንነትሽስ ሰሞን ደና ትመስያለሽ፣ ሰውነትሽም ያስታውቃል ስትላት፣ እውነትሽ ነው ማክዳ። እውነቴን ነው ጸዲ፣ ደህና ነሽ ምን እንደናወንኩት ብለሽ ነው? እንዴት ጸዲ? በዝምታ ሲተያዩ ቆዩ። ማክዳ ከጸዲ አይኖች ውስጥ የተለየ ብርታት አነበበች። እንደ ከዚህ በፊት ዛሬም ጭንቀቷን በልቅሶ ልትነፍስ እንዳልመጣሽ ገመተች። ከዚህ ቀደም አይኖቿ ለያየችው አይነት ፍርሃትና ጥርጠር የለም! ከቅርብ ጊዜ ወዲህ ያደረብኝን ጭንቀት ተገንዝበሻል? ስትላት አንገቷን በአዎንታ ነቀነቀች! የእኔ ጭንቀት እርግዝና አይደለም ሰሪውን ነው፣ አለቻት። እንዴት ጸዲ? ብላ ጠይቀቻት። የሰው ሐሳብ ፈጽሞ አይቀበልም የሚያደርጋቸውን ነገሮች ሁሉ እንዳውቅም አይፈልግም! በማንኛውም ነገር ላይ እሱ ብቻ ፍጹምና ትክክለኛ እሱ አድርጎ ራሱን ይቆጥራል። በፍጹም የሚሳሳት የሚያጠፋ አይመስለውም። ስህተቱንም እንዲነግሩት ወይም እንዲያርሙት አይፈልግም አለቻትና ለአፍታ ዝም አለች። ስለዚህ ጉዳይ አነጋገርች ታውቂያለች? አለቻት ማክዳ። አሁን ማክዳ ነገር ግን የርሜን ግማሽ ያህል ስላሳለፍኩበት ስራ ማንም ሊነግረኝ ወይም ሊመክረኝ አይገባም ነው የሚለው። የህይወትን ምስጢር ስለማታውቂ አርፈሽ ተቀመጭ ነው የሚለኝ። የእሱ እውነት ገንዘቡ ብቻ ነው። ሁሉም ነገር በገንዘብ ኃይል በቁጥጥር ስር መዋል የሚችል ይመስለዋል። የሌሎች መጎዳት ጉስቁልናና ስቃይ ጭራሽ አይሰማውም። በመሆኑም ድርጊቱ ሁሉ ህሊናዬን ሰላም ይነሳው ጀመር። እንደሚያፈቅረኝ አምናለሁ፣ ታማኝ ነው። ግን የሌሎችን ህይወት እየበጠበጠ ኑሯቸውን እያናጋ ቢወደኝና ቢንከባከበኝ ምን ዋጋለሁ? አለችና ጎንበስ ብላ ከቦርሳዋ ስስ የመጸዳጃ ወረቀት አውጥታ አፍንጫዋንና አይኖቿን ስታባብስ ቆየች። ማክዳ ልታቋርጣት አልፈለገችም። ቦርሳዋን ተቀብላ ጠረጴዛ ላይ አስቀመጠችላት። ማክዳ ከአንድ ዓመት በፊት ብላቴ አካባቢ የተመረተ ሃምሳ ሺህ ቁንታል ጥጥ በኩባንያው ስም ተገዝቶ ነበር። ከኩባንያው ሠራተኞች ጋር በመሆን ግዥን ያስተባበርኩትና በኩባንያው ሕጋዊ ደረሰኞች በመረከብ በመጋዘኖቹ እንዲገባ ያስደረግኩት እኔ ነኝ። የጥጡ አምራች ገበሬዎች ከባንክ ገንዘብ ተበድሮና መሬቱን ተከራይተው ነው ያመረቱት። ጥጡን በዱብ የሸጡለት ኩባንያ ግን ይህው እስካሁን ገንዘቡን አልከፈላቸውም። ሁለተኛ ዓመቱ መሙላቱ ነው ጥጡ ሳይሸጥ ቀርቶ መሰለሽ አይደለም ወዲያውኑ በከፍተኛ ትርፍ ተሽጦ ወደ ውጭ ሀገር ተልኳል ዘሪሁን ግን አምራቾቹ ሲቸገሩ በራሱ ፍላጎት ብቻ የሚሰጣቸውን ዋጋ እንዲቀበሉ ለማድረግ ሲል ያንገላታቸዋል በመጨረሻ የአምራቾቹ ተወካይ በፍርድ ቤት ክስ እንደጀመረ ሲነግረኝ ዘሪሁን ብቻውን አነጋገርኩት ክሱ ከቀጠለ እውነቱን እንደምመሰክርም አስጠነቀቅኩት ከዚያ በኋላ ነው በእርግዝና ሰበብ ከኩባንያው ስራ እንድገለል ያደረገው የእኔስ ስምንም አይደለም፣ አብሮ የሚሰሩ የነበሩ ሶስት ጠንካራ የኩባንያው ሰራተኞችን ሳይዘጋጁ ድንገት አባረራቸው። ገና ለገና ለምስክርነት ቢፈለጉ በቅርብ እንዳይገኙ ብሎ መሰለኝ። ይህን የሚያደርገው በገንዘብ ኃይል ነገሩን ለማጓታት ነው ሐሳቡ። እንዲህ አይነት ጨካኝ ሰው መሆኑ ገና አሁን ያወቅኩት ማክዳ፣ በመጨረሻማ በሆድ የያዝኩትን ሁሉ ውድ አፍርጥሬ የነገርኩት ነገርኩት፣ አለቻት አልገባኝም ጸዲ አለች ማክዳ። ጸደይ በዘሪውን አጀንዳ ውስጥ ስላገኘችው ወረቀትና ከዚያን ወዲህ ስለተፈጠረው ጭንቀት ሁሉ በዝርዝር አጫወተቻት። ምን አለች ታዲያ? ማክዳ የማወቅ ጉጉቷ በመጨመሩ ተጣርፋ ጠይቀቻት። ደነገጠ። እስከዚያን ጊዜ ድረስ ምንም ነገር የማውቅ አይመስለውም ነበር። ለዚህ ሁሉ ጥፋት ተጠያቂው ተሻለ እንደሆነና እሱ ቢኖር ይህ ሁሉ ነገር እንደማይፈጠር እየማለ ለማንኛውም እኔ በመካከል ተሰቃየሁ በነቢዩ ላይ ክፉን ደርስበት አልፈልግም? ነቢዩ ያናረመኒ ድር የተፈጸሙበት ሰዎች እነ ተሻለ መሆናቸውን ቢያውቅ ምን ይለኛል ማክዳ አለቻት አውቋል ጸደይ ስትላት ምን ማክዳ በድንጋጤ ያፈጠተችባት አውቋል ጸዲ አይዞሽ አምላኬ ሆይ ብላ ወደኋላ ደገፋለች ጸዲ እባክሻ ተጨነቂ ነብዩ ባንቺ ላይ ጥላቻ አላሳደረም። ኩባንያውንም ያየው ገና ትላንትና ነው። አንቺ ምንም እንደማታቂ ነው የሚያምነው። እሱም ገና ያልደረሰበት ብዙ ጉዳይ ያለም ይመስለኛል አለቻት። ማክዳ ፊት ላይ ምንም አይነት የጥላቻ ስሜት ልታይ አልቻለችም። አስተያየቷ ሁሉ እንደ ወትሯ ነው። ማክዳ፣ ምን ማድረግ ይሻለኛል ታዲያ? ግራ ገባኝ እኮ አለቻት። መጨነቁ ራስሽን የጎዳሽ ካልሆነ በስተቀር መፍትሄ አይሆንም። አሁን ከዘሪሁን ጋር እንዴት ናችሁ ብላ ጠይቀቻት። ሰላም ነን፣ ጠዋት ከኔ ጋር ነው ያለው። በመጣለታችን በጣም ተጸጽቷል። አለቻት ጸደይ። እንግዲያው ትክክለኛ ነው ብለሽ የምትመኝበትን ሐሳብ እንዲቀበልሽ ለማድረግ ሞክሪ። በእልህ ወይም በንዴት አይደለም፣ በፍቅር እያባበልሽ ነው። ዘሪሁን በነቢይ ጉዳይ ውስጥ ባይኖርበትም ተጨማሪ ጉዳት እንዳይደርስበት መከላከል ወይም ማስቆም እንዲችል ማሳመን እንደነገርሽኝ በኩባንያው ሰራተኞችም ላይ ሆነ በሌሎች ላይ ከሚያደርሰው በደል እንዲቆጠብ፣ ስህተቱ እንዲያርም ሐሳብሽ እንዲቀበልና እንዲታዘዝሽ ማድረግ ትችያለሽ። ሆኖም በዘዴ መሆን አለበት። ደረቅ እውነትና እምነትሽን በግድ በእልህ እይገትሹ እንዴት ይዋጥለት ይተናነቁ አልኩ። ከዚህ በፊት የለመደው ነገር ባለመሆኑ አይቀበሉም። እንደሚያፈቅርሽ ሁሉ አንቺም ፍቅርሽን ስጪው፣ ልብሽን ከፍተሽ ቅረቢው። በሀብት በገንዘብ በማን አለብኝነት የተነከረ ልቡን በፍቅርሽ ሳይዝብሽ አመለካከቱን መቀየር አያቅትሽም። ለትዳርሽ ስምረት፣ ለነብዩና ለሌሎችም ንጹሃን ስትይ ይህን አድርጊ። ብቻሽን አልቅሰሽ ሸሽተሽ የምታመጪ የለም። ከፍቅርሽ ጋር ግራቢው። እርግጠኛ ነኝ ሐሳብሽን ይቀበላል፣ አለቻት ማክዳ። እሞክራለሁ፣ ማክዳ፣ አለች ጸደይ። መሞክር አይደለም ማክዳ፣ አድርጊው። እመኚኝ፣ ይሳካል። እስቲ ከአዲስ አበባ ወጣ በሉና ዘና እያላችሁ ሞክሪው። እሱ የለመደው ማዘዝ ብቻ ነው። በዙሪያው ያሉት ሊናቸውን የሸጡ በራሳቸው የማይተማምኑና በሆዳቸው የሚያስቡ ሰዎች የተናገረውን ሁሉ አሜን ብለው እየተቀበሉት፣ ታዲያ እሱ ምን ያድርግ ብለሽ ነው? አይፈረድበትም እኮ። ስለዚህ በፍቅር እያለዘብሽ ሐሳብሽን ግለጭለት፣ እውነት እንዲቀበል ለጊዜው ቢያጥበረብረውም የእውነትን ብርሃን እንዲመለክት አድርጌ። አይዞሽ ጸዴ፣ ይሳካልሻል በርቺ አለቻት ጸደይ እሺ አለችና ሁለቱም በዝምታ ቆዩ ነቢዩ እንዴት ላገኘው ይችላለሁ ብላ ጠየቀች ጸደይ ለእኔም የሚሄድበትን ሳይነግረኝ የተለያየ ነው ዛሬ ዳዊት እህት ቤት ይቼ ነበር ሆኖም ላገኘው አልቻልኩም አለች ማክዳ ባለበት ደና ይሁን ብቻ አለች ጸደይ የተጠያቂነት መንፈስ የለቀቃት አትመስልም እንግዲህ ጸደይ በርቺና ራሱችን ጠብቂ እንደነገርኩ ሽ አድርጊ ኦኬ በያውን ተነሽና ናውሳና የቢሮን ሄድ እዚህ ቢያገኘሽ ቅር ይሏል አለቻት ኤፌሶን እጆቿን ዘርግታ ተቀብላችኋለች የእሳቸውም ቀልብ ቀድሞውኑ አርፎባታል! አርፉባታል ከአዲስ አበባው ጥንቅጥና ከባለ ጊዜዎች ተጽዕኖ ገለል ለማለት በእጅታችኋለች እንደ ብረት ምጣድ የጋለ ወንበራቸው ላይ እየተንገረገቡ ከጊዜ በኋላ በመጣባቸው ሽንፈት እየተበሳጩና ውስጣቸው እየነደደ ከመኖር መሸሸጌ ሆናቸዋለች፣ ሰላም አልባ ማረፊያ። አቶ ሰይፉ አድሮ ብቅ የሚል ብስጭታቸውን በመጠጥ እየተሸፋፈኑ ያሰልፉታል። በሚጠጡበት ቦታ የተገኙ ባለሥልጣናትንም በግብዣ ማንበሽበሻቸው የተለመደ ነው። ለነደያንም ጠቀም ያለ መጽዋት በመስጠታቸው ይታወቃሉ። ኤፌሶን በገቡ በወሩ ካረፉበት ሆቴል ማዶ ከተማዋን መሃል ለመሃል ከፍሏት የሚያልፈውን አጣይሞ ተሻግረው ገበያውን ለማየት ሄዱ። የሩቁም የቅርቡም ገበሬ የሚሸጥ የሚለውጠውን ይዞ ተሰብስቧል። አማርኛና ኦሮምኛ በመግቢያቢያነት ገበያውን ይገሩታል። አቶ ሰይፉ ረጋ ብለው አንድ ባንድ አካባቢውን እየቃኙ ዞሩ። የእህል ተራውን፣ የአትክልትና ፍራፍሬ ተራውን ቃኙ። የጌሹ ተራውን፣ ልብስ፣ ጌጣጌጥ፣ ቅመማ ቅመም፣ ልዩ ልዩ ሸቀጣ ሸቀጦችን ይዞ የሚመጣውን ተንቀሳቃሽ ነጋዴ ዞሮ አይተው ወደ ከብት ተራው ሲዘልቁ ቄስ ምልኪያስ ጦ መልሳነን ከታላቅ ወንድማቸው ጋር አገኟቸው። ሁለቱም ወንድማማቾች በመገረም ድንገት ምን ግርጣ ያሉ አቶ ሰይፉ እያሉ አድግድገው እጅ በመንሳት ሰላምታ ቀረቡላቸው። ከመጣው ከረምኩ ወደ እናንተ የምልከው ሰው አጥቼ ባንገናኝ ነው በማለት ሁለቱንም ከሳሙ በኋላ ለገበያ መጣችሁ ነው ሲሉ ጠየቋቸው። ለእርሻ የሚሆን ወይ ፈንቢጤ ብናገኝ ለመግዛት ነበር የመጣ ነው። ከእርሶ ጋር ድንገት ስንገጣጠም የእግዚአብሔር ሥራ ገርሞን ነው አሉ ቄስ ሚልኪያስ። ወንድማማቾቹ የሚያከብሯቸውን ትልቅ እንግዳ እንዴት እንደሚያስተናግዷቸው ተጨነቁ። እኔማ መምጣቴን እንድታውቁ ፈልጌ! ሰሞኑን ወደ እናንተ የሚሄድ ሰው ባጠያይቅ ቃል አገኘው። ዛሬ እስቲ ወደ ገበያው ብቅ ልበልና የግርምን ሰው ላፈላልግ ብዬ ስመጣ ነው እናንተን ያገኘኋችሁ። የፍቅር አምላክ ሚያገናኘን አሉ አቶ ሴፉ! እግዚአብሔር ቀና ልቦናሆን ሆነ አይቶን ያገናኘን አሉ። ወንድማማቾቹም በየተራ ሐሳባችን ነገ ወደ ሰንበቴ የውር ገበያ ለመሄድ ነው እስቲ የኤፌሶንም ገበያ እግረ መንገዳችን እንየው ተባባልንና በሌሊት ወደዚሁ ገሰገስ ገና ከመድረሳችን እኮ ነው ከእርስዎ ጋር የተገጣጠም ነው አሉ ቄስ ምልኪያስ አቶ ሰይፉ እንግዲህ እናንተ እንዳታስተናግዱኝ ከቤታችሁ ርቃችኋል። ባይሆነ እኔ ወዳረፍኩበት እንሂድና ትንሽ ተጨዋውተን ትመለሳላችሁ ብሏቸው ተያይዘው ሄዱ። አቶ ሰይፉ ባረፉበት ሆቴል በእሳቸው ጋባዥነት ለሁሉም የሚጠጡት ቀርቦላቸው ጨዋታ ጀመሩ። እህት ወንድም የለኝም። ግርማዊ ንጉሠ ነገሥት ናቸው ከባለ አባት ልጆች ጋር እያስተማሩ ያሰደጉኝ ለትምህርት ወደ ፈረንሳይ ሀገር ሲሄድም ገና ልጅ ነበርኩ። ቢሆንም በባዕድ አገርና ህዝብ መካከል አለኝታ ይሁነኝን የአገሬን ልጅ ያገኘሁት እዚያው ፈረንሳይ ሀገር ነው። ነፍሱን የማረውና ብርሃኔ እያበረታታና እየመከረ አገሩን አላመደኝ። ሲከፋኝ እያጽናናና ሳጠፋ እየመከረ ያሳደገኝ ብርሃኔ ነው። ወንድምነቱ ለእናንተ ቢሆንም ከአንድ አንጀት የወጣን እስኪመስለኝ ድረስ ታላቅ ወንድሜ የነበረ ይመስለኝ። ሲቸግረኝ እየደገፈ ያስተማረኝ መመኪያ ነበር። ትምህርቴን ከጨረስኩ በኋላም በመንግስት ስራ እዚሁ ሀገር ተመድቤ እንደገና ሲሄድ በፍቅር ተቀብሎ ክፉና ደጉን አብረን አሳለፍን። ለአንዲት ቀን ቅያሜ በመካከላችን ሳይገባ እሱ እንደ ታላቅ፣ እኔ እንደ ታናሽ ወንድማማቾች ሆነን ኖረን የተለያየ ነው። እኔ ወደ አገሬ በስራ ዝውውር ምክንያት ስመጣ ነው መሞቱን ስሰማ። አንድ ወንድሜ በማጣቴ እጅግ አዝም። ሚስት አላገባም ልጅ አልወለደም። ንብረቱ ያለወራሽ የትም መቅረቱን ሳስበው ተቆጨሁ። አብረን በነበርንበት ወቅት በህፃንነቱ ትቶት ትሮት ስለመጣው ትውልድ አገሩና ስለ ዘመዶቹ ያጨቡት ነበር። ለእኔ ያደረገልኝ ሁሉ እያሰብኩ እዚህ ኢትዮጵያ ካለው ውለታውን መክፈል ብችል ብዬ ወላጆቹ እንኳን ባይኖሩ ምናልባት እህት ወንድሞቹ ይኖራሉ በማለት እንደምታስታውሱት አገሩን እያጠያየኩ መጣሁ። ከእናንተም ጋር ተገናኘሁ አሉት። ሴፉ አይ ጌታዬ፣ ወንድማችንም ባናውቀውም በእሱ ምትክ እግዚአብሔር ነው ሰውን ይሰጣል። ለክፉም ለደጉም ሰውን የመሰለ ነገር የለም። እንደ እርሷ ያለ ወገን ማግኘታችን ትልቅ ነገር ነው አሉ ወንድማማቾቹ እየተቀባበሉ ተቀባበሉ ምን አደረኩላችሁና በማለት ለአፍታ ያህል አስብ ሲያደርጉ ቆይተው፣ ያው እንደምታውቁት ከእናንተው ጋር ተመካክረን የአቶ ብርሃን ንብረት ውርስ ጉዳይ ጀመሬ ነበር ባህር ማዶ በፈረንሳይ ሀገር በዚህም በአገራችን በፍርድ ቤቱም ሆነ በየመስሪያ ቤቱ ጉዳዩ ደናቀጥሉ መንገድ መያዙን ሲረዱ ሁኔታውን የሚያውቁ ታላቅ ባለሥልጣናት ተነሱብኝ። ይህ ጉዳይ በመንግስት ደረጃ መፈጸም አለበት አንተን አይመለከትን በማለት ጉዳዩን መከታተልን እንዳቁም አስጠነቀቁኝ። አንድ የፈረንሳይ ሀገር፣ ሌላ ጊዜ ኢትዮጵያ በየመስሪያ ቤቱ እየተመላለስኩ ይሄው እንደምታውቁት ከአስር ዓመት በላይ ገንዘቤን እየከሰከስኩ እረፍት ሳያምረኝ ተሟገትኩ። ይህን ያህል ዘመን በሀብትም በስልጣንም ተንጠራርቼ ከማልደርስባቸው መሳፍንት ጋር ተከራከርኩ! እነሱ ባለ ወገን ሃያላን ናቸው ብዬ ተስፋ ሳልቆርጥ ንጉሰ ነገስቱ ዙፋን ችሎ ድረስ አቤት አልኩ። ይህን ጉዳይ አስፈጽሜ ነፍሱን ይማረውና የብርሃኔን ሀብትና ንብረት ህጋዊ ወራሾቹ ብታገኙት አይመሩ ያርፍ ነበር። የወንድሜን ውለታ መለስኩ ብዬ እደሰት ነበር። መንፈስ ረክቶ እፎይ ብዬ አርፍ ይቀመጥ ነበር ምን ያደርጋል፣ አልሆነልኝም። ተረተው ብዙ ጠላቶች አተረፉ፣ በማለት ይነግሯቸው ጀመር። አረ እርስዎ ደና ይሁኑ፣ እኛ ድሮንም ቢሆን ለኛ ሲሉ እንደዚያ ተንገላተው እቤታችን ድረስ መጥተው ሲያማክሩን እንዳይታዝቡን ብለን የሉን ተይዞን ነው እንጂ እሺ እንዳሉ ይሁን በማለት ተስማምተን የነበረው ጭራሹን አልከጀልነውም ነበር አሄሄ ከሁለት መንግስት ለዚያውም ባህር ማዶ ከፈረንጅ ጋር ተሟግተን የማናቀውን ሀብት እንወርሳለን ብለን በፍጹም አናስበውም። ይልቅ የእርሶ መንገላታት፣ ውጣ ውረዶና ድካሞ ያሳዝናል። ይህን ያህል ዘመን ሲሟገቱ የከሰከሱት ገንዘብ ነው የሚቆጨን። ለእኛ በጨራሽ ያስቡ፣ ይልቅ ለእርስ ሆኖ ማሰብ አሉ ቄስ ምኪያዝ። እኔማ ምን እሆናለሁ እንግዲህ ይህን ያህል ጊዜ ይሆነልኛል ብዬ ተሟገጥኩ አልተሳካልኝም። ተሟጋጆችም አጠገባቸው መኖሪያ ስለጠሉት ቀድመው ድንገት አንድ ነገር ሳያረጉኝ ዞር ልበላቸው ብዬ ወደዚህ መጣው፣ አሉ አቶ ሴፉ። በእኛ ምክንያት ነው ይህ ሁሉ መከራ የደረሰቦት፣ በማለት ወንድማማቾቹ ከልባቸው አዘኑ። ምንም አይደለም አሉና አቶ ሴፉ እንደመተከዛሉ። ኧረ ግድ የለም እኛም እርስዎን የመሰለ ወንድማችንን ጥቃት እንዲደርስበት አንፈቅድም። የቄስ ምልክያስ ታላቅ ወንድም ከልባቸው ነበር የተናገሩት። አቶ ሰይፉ በፈገግታ እየተመለከቷቸው እናንተን የመሰለ መመኪያ ዘመር ማፍራቴን አምናለሁ አሉ ጭንቅላታቸውን እየነቀነቁ አቶ ሰይፉ በዚህ አይነት አስቀድሞ የተዘጋጁበትን የፈጠራ ታሪክ ተርከውላቸው ወንድማማቾቹ በሚገባ ማመናቸውን ማዘናቸውንና መቆጨታቸውን ካኳናቸው ተረድተው ካረጋገጡ በኋላ ይቅርታ አድርጉልኝ፣ ቶሎ እመለሳለሁ፣ እየተጫወታችሁ ጠብቁኝ ብለው ወደ ክፍላቸው ሄዱ። ከጥቂት ቆይታ በኋላ ተመልሰው እንግዲህ የኔ ሐሳብ፣ የወንድማችሁን ንብረት ወራሽ አቶ ባዳ አገር እንዳይቀር እናንተ ወንድሞቹ አግኝታችሁት ኑሯችሁ እንዲሻሻል ለማድረግ ነበር። ባይሳካልኝም ዝምድናችሁንና እንዲህ የጠበቀ ወዳጅነታችሁን ማግኘቴ ካሳ ካሰውሎኛል አሏቸው። እኛም የምንፈልገው የእርሶን ዝምድና ነው። የማናውቀውን ንብረት የኛ ይሆናል ብለን አስበን አናውቅም። እግዚአብሔር ይመስገን አርሰንም በላለን ምንም አልጎደለብንም። ይልቅ በወንድማችን ምትክ እርሶን በማግኘታችን ደስ ብሎናል አሏቸው። እኔም ከናንተ ሌላ ወገን የለኝም፣ አይዟችሁ እንደጋግፋለን በማለት ለወንድማማቾቹና ለታላቀታቸው ለእያንዳንዳቸው አንድ ሺህ ብር ሰጥተው ምሳቸውን በደንብ ጋብዘው ሸኟቸው። ብዙ አልቆየም፤ አብዮት ፈነዳ። ዘውዳዊው የአገዛዝ ስርዓት ተለወጠ። አቶ ሰይፉን አልሞቃቸውም፣ አልበረዳቸውም። ገለል ብለው የምሽት ሕይወታቸውን ሆቴል ቤት እየተመገቡ፣ ቡና ቤት እየጠጡ፣ አልቤርጎ እያደሩ ገፉት። ነገን በምናልባት እየናፈቁ ጠበቁ! ገንዘብ በሚፈልጉ ጊዜ በልዩ መልእክተኛቸው በኩል የመገናኛ ኮዳቸውን የሚስጢር ቃል ጽፎ በመላላክ የሚያስፈልጋቸውን ያህል ገንዘብ ይመጣላቸዋል። እሳቸውም የሟቹ ብርሃኔ ዘመዶች አንዳንዴ ብቅ እያሉ ሲጠይቋቸውም ሆነ ለገበያ በመጡ ጊዜ ሲገናኟቸው ለበሬ መግዣ፣ ለዘር ማሟያ፣ ለአውደ ዓመት መዋያ እያሉ በየምክንያቱ ገንዘብ ይሰጧቸዋል። እነሱም ሁለታቸው እየከበዳቸው ይሽቆጠቆጣሉ። ሲሆን እኛ ነበርን እንጂ መደገፍ ያለብን እርሶ በምንዳው ነው ይህን ሁሉ ነገር የሚያደርጉልን ዕድሜዎን ያርዝምልን እግዚአብሔር ይስጠልን፣ በማለት ከልብ ያመሰግኗችኋል። ሙት ወቃሽ አያርገኝና እናትና አባቴ እንኳን የብርሃኔን ያህል ያደረጉልኝ ነገር የለም። እንደ ታላቅ ወንድም አይዞህ በርታ እያለ አሳድጎኛል፣ አስተምሮኛል። ታዲያ እኔ ለእናንተ ይችን ባደርግ ምን አለበት ብላችሁ ነው አሏቸው። እንዲህ በወዳጅነት ሲኖሩ ኤፌሶን በገቡ በሁለተኛ ዓመት ማብቂያ ላይ የቄስ ሚልኪያስ መልሳንን መሞት ሰሙ። ገጽታቸው በሐዘን ቢዳምንም ውስጣቸው ግን በእፎይታ ተሞላ። ከጥቂት ዓመታት በኋላ ደግሞ የቄስ ሚልኪያስ አንዲት ዋህታቸው ከዓመታት በኋላ የቀሩት ወንድማቸው ሞቱ። ምን እንዳሰኘኝ ታውቃለህ? አለች ጭንቅላቷን ደረቱ ላይ አሰርፋ እየተቅለሰለሰች። ግንባሯን ሳም አድርጎ ቁልቁል በፍቅርና በስስት እያያት ምንድነው ያሰኘሽ የኔ መቤት? ሲል ጠየቃት። ዓለም እንድትሰጠኝ ይፈልጋለው ብትለው እንኳን ከአትላስ ትከሻ ላይ መንጭቆ ሊሰጣት ያመነታም። እጅግ በጣም ተደስቷል። እርግዝናዋን ካወቀበት ዕለት አንስቶ እንዲህ አይነት ጥያቄ ጠይቆ አታውቅም። ሁሉም ነገር የፍቅር ነው። ከጎኑ ተመሻሽታ ተቀመጠችና ወደ እሱ ዙራ ትክ ብላ አየችው። ካዲስ አበባ ወጣ ማለት ነው ያማረኝ በማለት ጠየቀችው። በዝናብ በክረምት አልጨረሶም። አመልካች ጣቷን ከንፈሮቹ ላይ ሰርፋ እንዳይናገራግደችውና ላንጋኖ ወይም ሀዋሳ ብቻ ደብረ ዘይትን ቢሆን ይዘኝ ሂድ አለችው። መቼ አላት? ዛሬ አሁንም ቢሆን ደስ ይለኛል። ዘሪው ፈገግታ ይበልጥ ማረከው። የእጅ ሰዓቱን ተመለከተ። ከምሽቱ 12 ሰዓት ከ45 ደቂቃ ነው። በግርምት ወደ እሷ ዙሮ የምርሽ ነው ጸዲ፣ መሽቷልኮ አላት። እሺ እንግዲያው ቅዳሜና እሑድ በዚህ አሳልፈን ብንመለስ ደስ ይለኛል፣ አለችው እኔም ደስ ይለኛል ጸደይ፣ አላት እሱም እየፈገገ። ጸደይ በደመቀ ፈገግታዋ ምስጋናዋን ገልጻለት መልሳ ደረቱ ላይ ጭንቅላቷን አሰረፈች። ክንዱን በትከሻዋ በኩል አሳልፎ አጥብቆ አቀፋት። እንኳን አፋው ጥጣ ጠይቀው ቀርቶ የምትፈልገውን በመገመት ሊያስደስታት ይችላል ብሎ ያመነበትን ሁሉ ለማሟላት ሲጥሩን የከረመው ዘሪውን በጊዜ ወደ ቤቱ በመግባቱ ተደሰተ። ቢሮ አምሽቶ የልዩ ሰራተኞችን ዕለታዊ ሪፖርት መስማት ፈልጎ ነበር። ሆኖም እርቃቸውን ይበልጥ ለማጠንከር በጊዜ ወደ ቤቱ ሊገባ ስለወሰነ 12 ሰዓት ላይ ከቢሮ ወጣ። ቤቱ ሲደርስ ጸደይ ረጅሙ ሶፋ ወንበር ላይ ተቀምጣ ብቻዋን የቪዲዮ ፊልም ስትመለከት አገኛት። እንደ ገባ ቪዲዮን አጥፍታ ከተቀመጠችበት በመነሳት ከንፈሮቹን ስማ አቀፈችው። ቀን የለበሰችውን ልብስ አልቀየረችም። የገዛላትን ያንገት ሀብል የእጅ አምባርና ቀለበት ካስቀመጠችበት አውጥታ አድርጋለች። ባቋኗ ግራ መጋባቱ ታውቋት ከሰዓት በኋላ ማክዳ መሥሪያ ቤት ሄዳ ስትጨዋወት ከቆየች በኋላ እቃ ለመግዛት እንደገና ወደ ፒያሳ ሄዳ እንደነበር ነገረችው። ከዚያም በስጦታ ወረቀት ተጠቅልሎ ጠረጴዛ ላይ የተቀመጠ እቃ አንስታ ሰጠችው። መሸፈኛውን ገልጦ ሲያው ሸሚዝና ክራቫት ነው። የሚወደው ቀለም ከመሆኑ በላይ ሐሳቧ እጅግ በጣም አስደስተው ስጦታውን ጠረጴዛው ላይ መልሶ በቆመችበት አጥብቆ አቀፋት። አይኖቿን፣ ጉንጮቿንና ከንፈሮቿን ሳመ። አልጠገባትም። መቼም እንደማይጠግባት ያውቃል። በጥንቃቄ ከሶፋ ወንበር ላይ ያሳርፏት ከጎኗ ተቀመጠ። ከዕቅፉ እንዳትወጣ፣ ከአጠገቡ እንዳትርቅ አጥብቆ ያዛት። ጸደይም ደረቱ ላይ ያረፋለች የወቅቱን ደስታና ፍቅር እያጣጣሙ። ብዝም ተቆዩ።